በረካቱ ውድ ቤተሰቦቼ እንዴት ናቸው? ሰላም ናቸው ወይ? እኔ ጋ አሁን ሰላም አልሐምዱሊላህ። ዛሬ የመጣሁት እንግዲህ በቴኮጊ እና በወንድሜ ሀሰን ነው ማለት ነው። ሀቄ ጋ ወላሂ አንዳንድ ጊዜ ስሜታዊ ስንሆንና ስንናደድ የምንናገራቸውን ነገሮች አናቅም። ያስከፋሉ ወይ ምንድን ነው ብለን አናቅም። የራሳችንን ስሜት ነው እና ወላሂ በቃ ቻና ቻናሌ ብሎክ ሲሆን ቻና ቻናሌ ሞኔታይዝ ሲነሳ አርሰን ስጓ ተገናኝቷል ስባል ክክል ነበረ። እየገባሁ የምጫወጣት ማለት ነው ለሷ ነበረ በቃ አዛ ነበር ያደረኳት። እንደውም ወንድም የሀሰንን እየገባሁኝ ጓደኛ እንደዛ አደረገ ጓደኛ እንደ ሰራ ምን አድርጌው ነው ምንሰርቸው ነው እያልኩኝ በጣም ነበረ ያጨናነኳቸው ማለት ነው። ወላሂ የኔን ቻናል ውሰጅ በተደጋጋሚ በተደጋጋሚ ሀሰን እና ኮኪ ወላሂ ላዚም ማለት ነው፣ ያንቺን ደስታ ካየን እኛ በቂ ነው። ያንቺን ደስታ እንይ፣ በአላህ ተቀበይን እያሉ፣ ወላሂ በአላህ ተቀበይን፣ ያንቺን ደስታ እንይ፣ እስኪ ተቀበይን እና የኛን እኔ ቻናል አሞላለሁም በፍጥነት ደግሞ የምሰራበትም አለ፣ ሞኔ የሆነውን ቻናል ሰጅ እያለ የነበረ ሀሰን ማለት ነው። ኮኪም የኔ ይቅር አንቺ ከደስተሽ ልሽ ዜናዊ ኔቸር የነበረ ማለት ነው። በጣም ነው የማመሰግነው። ጀዛኩም አላህ ኸይር፣ ጀዛ አላህ ጀዛችሁን ይክፈልልኝ። ዱንያችሁንም አይራችሁንም አላህ ያሳምርላችሁ። ከሁለቱም ሀገር የተወደዳችሁ አላህ ሱብሐነሁ ወተዓላ ወደው ያስወደዳችሁ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምን አይነት ነው ወንድም ሀቂቃ ማለት ነው እና በተናገርኳችሁ ደግሞ በጣም ይቀጣ ወዶች ከክፋትም አይደለም ሀቂቃ ማለት ነው። በጣም ስለመዝናናባችሁ እና በጣም ስለመኮራባችሁ ነው ማለት ነው። ከምንም በላይ ደግሞ ወላሂ ኮኪ አላህ በሀቅ ላይ አሁንም መሆኑን ጨምሮ ጨምሮ ያድናለች ማለት ነው ፍርድን ሳታዛቢ ፍርድን ሳታዛባ ወንድም ያሰንም ኮኪ ማለት ነው ሀቂቃ ማለት ነው ይህ ነገር በኛው እንጨርሰው አያንን በተደጋጋሚ በተደጋጋሚ ኮኪ ሪከርድ የምታደርግለትን ትልክልኛለች ማለት ነው። አያን እንፍተው ያለውን ችግር ይቅርታ ጠይቅ። ይቅርታ መጠየቅ ሰው ባጠፋው ቀርቶ አይደለም ባላጠፋው ስራ ይቅርታ መጠየቅ ወላሂ ምንም አይቀንስም፣ ከፍ ያደርጋል እንጂ ማለት ነው። እንደዛ ነበር ስትል የነበረው ሀሰናት ማለት ነው። ምንድን ነበር እያለው ይሄ የማያምር ስራ ነው በፊትም እንደጠፋ አይ ችግር ደርሶበት ነው እንጂ አያን እንዲህ አያደርግም። እኔ ጓደኛዬን ጠንቅቄ አውቀዋለሁ። ችግር ደርሶበት ነው ብሎች የሆነውን ቻናል አንተ ያጠፋውን ቻናል ሀሰን ለማስተካከል ብዙ ጊዜ ተቸግሯል ማለት ነው። ለማስተካከል ሞክሮ ነበር አቅቶት ነው እምቢ ብሎት ነው። አንተ ያጠፋዎችን ስጦቶች በአንተ እንግዲህ እንተ መልካም ጓደኛ ባላደለኸው ጓደኛ እንደዚህ አድርጎ እንደዚህ ከሆነብን እያሉ ብዙ ልጆች ወላሂ ላይብ ላይ እየገቡ ሲወቅሱት ነበር ማለት ነው። ያለ ነው ይናገራል ማለት ነው። እኔ ከማውቃቸው ልጆች ማለት ነው እና ወላሂ ለጓደኛ መልካም ነው መገኘት እንጂ ጓደኛን ማስወቀስ ጥሩ አልነበረም ማለት ነው። ጥሩ አልነበረም። እንተ ደግሞ አልመሰለህም? እሱ ላይብ ላይ ስትገባ አይቼህ እሱ ቤት እንግዲህ ብሬ መታሰጠኝም ሐቁን አታወጣልኝም አንተ የሚሆነህ ማለት ነው፣ እያልኩት ነበረ ማለት ነው። ወላሂ አያን እስኪ መልስ ስጣቸው ልሂቶች ነበረ ሲል ሄ ነበረው አያን እስኪ መልስ ስጣቸው፣ በላይ ብስትትን ግባ እስኪ ይህን ችግር እንፍተው፣ ወይም ደግሞ በቴሌግራም ግሩብ እንፍጠርና እስኪ ይህን ችግር እንፍተው እያለ ነበረ ማለት ነው። አንተ ግን እውነታ ስለሌለህና የምታወራው ነገር ስለሌለህ ወላሂ ላዚምን ማለት ነው ሽሽትመረክ ሽሽትመረክ ምክንያቱም ውሸታም ሰው ይኸው ነው። በቃ እንደሸሸ ነው ማለት ነው። ሌላም ሰው እንደ ሸሸ ነው ማለት ነው። አንተን ከዛ ነው የምቆጥርህ። ወላሂ እውነተኝነት ቢኖርህና አታተሳስተ ቢሆን ሆን ብለህ ባታደርገው ኑሮ ቀርበህ ማለት ነው ቀርበህ ይሄ ይሄ ሆን ብዬ ማላደረግኩት ይሄ ይሄ ችግር ነበረ በቃ ተፈጠረ የሚለውን ነገር ትናገር ነበር ማለት ነው። ነገርህ ትናገር ነበረ ስራን፣ ድጋመኛ ማንሳት አልፈልግም። አላህ ይስራን ይስጥህ ወላሂ ተመለስ ማለት ነው። ለጓደኛም፣ ለቤተሰብም አታስወቅስ ማለት ነው። ወላሂ <سؤال> አታስወቅስ አልታወቅም የሚለውን አያም አያን በቅርብ ነው የታወቀው። እኔ እናንተ ጎረቤት ነን። እኔ እናንተን ረግጬ ነው የሚሄደው። እናንተ ጋር ቤተሰብ አለ። እኔ ጋር ቤተሰብ ይኖራችሁ ይችላል ማለት ነው። እኔ ቅርብ ቤተሰብ አለ እናንተ ጋር ማለት ነው። አልታወቅም አትበሉ ላይ አልታወቅምና እኔ ሚዲያ ላይ ነው የምታወቀው እንጂ ቤተሰብ አላስወቅስም ቤተሰብ አልታወቅም። እኔ ማንም አያቀኝም በቅርብ ወይም ማንም አያገኝኝም የሚባል ስራ አትስሩ ላይ ማናችሁም ማለት ነው። ሀያን በቅርብ ነው ያወቅነው ማለት ነው። እኛ ግን ቤተሰብና ቤተሰብ ማነካከት አንፈልግም ንገር ማነካከስ ስላልፈልግ ስንጠይቅ ምንድን ነው ምን ተፈጥሮ ስንባላይ በቃ በእውነት ተዋውቀ ነው እንዴት ሆኖ በቃ እና ያል ነው ማለት ነው። ስለዚህ ኤርትራም የሆነን ኤርትራም ይገባናል፣ ኤርትራም ሊኖረን ይገባል ማለት ነው። አደብ ማድባ ለምትሰራው ስራ ማድባ ስራበት ሁላይ ነገ ለልጅ ይሄ መልካም ስራ ሰርተህ የአባት መልካም ስራ የሚባል ደግሞ ለአባትህ ደግሞ አይ መልካም ልጅ ወልዷል እኮ የሚባል ሰው ነው። ወንድ ማለት እንደ አንተ ወንድ ሁነኸ እንደ ሴት ስብሓንላህ ወላ ላዚምን እንተ ሰርተህ እንተ ኮ ብዙ ወላ ብሓቂ ይንካያርክኩ ብዙ ነገር ትሰራለኽ ብዙ ተከታይ ኣለኽ የተከተል ሁኖ ማለት ነው። ምግን ምንም ዛሬ ኣያ ንሂ ስራሕ ትክክል ኣይደለም ባይሉህ ወላይ ላዚምን ለመደማመር እንደሆነ የሚመጡት ግን መልካም ሲሰራ መልካም ሰርተሃል፣ መጥፎ ሲሰራ ደግሞ ከዚህ ከተግባራሽ ራቅ፣ ይሄ ተግባር ጥሩ አይደለም ያላለ ሰው ደግሞ ያ የወንጀልን ተባባረኝነት ነው ማለት ነው። የወንጀልን ተባባረኝነት ነው። ብዙ ልጆችን እያቀረብን ነበር። ብዙ ልጆችን ከውጭ ሳይቀር እዚህስ፣ አንተ ጋር መጥተው ወይ ከሚደመሙ ትተዋቸው ከውጭ ሳይቀር ማለት ነው። ሰዓት እንደዚህ ያለ ወንድም አለን የሚሞላላችሁ የሚያደርግላችሁ እያልን ነበረ ማለት ነው። አንተ ግን ዝቅ ብለህ ተገኘ። ምክንያቱም ዝቅ ያልክበት ምክንያቱም፣ እንደው ታውቃለህ ያኔ ያደግክበትን ነው። ያደግክበትም ማለት ነው። ያደግክበትም ስለሆነ ያኔ አስተዳደጉት ነው። አንድ ሰው ተከትሎ የሚሄደው አስተዳደጉት ነው፣ አስተዳደጉት ነው እንጂ ክብሩን የሚወድ የቤተሰቦቹን ክብር የሚወድ ደግሞ እንዳይሰራም ነበር ማለት ነው። ማለት እንዳል አላህ ሂድ አይስጥህ፣ ተመለስ አሁንም ተመለስ ማለት ነው። ከዚህ ስራህ ተመለስ እና ከጊዜና ወንድሞ ያዘን ከልብ ይቅርታ አላህ ያክብርልኝ ደጋግሜ ደጋግሜ የምለው በሀቅ አላህ ያቅናችሁ። በሀቅ ላይ የምትጠኑ አላህ ያደረጋችሁ ማለት ነው። ፍርድን ሳታዛቡ ለእኔም ለአያንም ለእህቶችም ለአያንም አላላችሁም። ሁላችሁንም ቀርበን እንስማ ሁላችሁንም ያለውን ነገር እንፍተው ነበር እየተባለ የተባለው ማለት ነው። እና አንተ ግን እምቢኝ አልክ። ብዙ ህቶችም ሀቂቃ ማለት ነው። ወላሂ እነዚና ስልጠዋ እና መርዋን እየገቡ ማለት ነው በስልክ ላይ በቴሌግራም ኧረ ይሄን ችግር ፍታው። እውነተኛ ከሆንክ ግን ለምን አትቀርብም? ጨርሻለሁ ከነሱ ጋር ነው ምትላቸው ማለት ነው ወላሂ ጨርሻለሁ። ከነሱ ጋር ከነሱ ያገኘሁት ገንዘብ ምንም የለም ነው የምትለው ማለት ነው። ቀርበ እኮ ማለት ትችል ነበር። አላገኘህም አይደለም። ማስረጃ ካለህ አንተ ቀርበህ እኔ ከእናንተ ያገኘሁት ገንዘብ የለም ይሄ ማስረጃ አለኝ የሁን፣ ደሮስ ሰሜን የምታጠፉት ትል ነበር ማለት ነው። ግን ውሸታም ስለሆንክ ነው፣ ግን ሌባ ስለሆንክ ነው። እና ከወኪዬ ወንድም ሐሰን አላህ በሀቅ ላይ ያጥናችሁ ሚዛን የማታዛቡ ልጆች አላህ ያደርጋችሁ። ዛኩም አላ ኸይር ጀዛ ከልብ ነው ማመሰግነው፣ የእኔ ውዶች። አላህ ወደ ያስወግዳችሁ ትልቅን ደረጃ ያጎናጥፋችሁ ከዱኒያም ከአኺራም። እቺ ዱኒያ ቀሪ ናት። አላህ በዛኛው ትልቁ ቤቱ ጀነት ል ፊርደውስና ላይ ሆፍቀችሁ። ወላሂ እኔ እንጃ ቃላት የለኝም ማለት ነው፣ እናንተን የምገልጽበት ቃላት የለኝም። ከልብ ከልብ አመሰግናለሁ። ከጊዜ እኔ ፈንድሻ የእኔ ፍልቅልቅ ቅርታ ብያለሁኝ የእኔ ወድ ነገር ስለምዝናናብሽም ነው። ወንድም ሀያ ሰንም እንደዚሁ ማለት ነው እንደዚሁ በጣም ይቅርታ ወንድሜ፣ ወይ ጓደኛ በሰራው አንተን ስንወቅስህ አንተን እንደዚያ አድርግ ስንል ነበረ ማለት ነው። እታ ወላሂ ላዚም ማለት ነው ቪዲዮ አትስሪ እህቴ፣ ቪዲዮ አትስሪ በቃ ገንዘቡን ከሆነ እኔ ሰጥሻለሁ ቪዲዮ አይሰራም ብሎ ነበር ማለት ነው። እኔ ግን ለምን አልቀርብም ካለ ለሌሎች ዩቱቦችም ትምህርት ይሆናል፣ ወይም ደግሞ ቪዲዮ ሲሰራበት መልስ ይሰጣል ትክክለኛውን እኔ ጥፋተኛ ከሆንኩኝ ወላይ ላዚምን በእህቶች ፊት ጥፋት ነገረኝ ነገርኝ፣ እንዴ የማስተካከል ከሆነ አስተካክላለሁ። የማላስተካከል ከሆነ ደግሞ እንዲታረን እህቶች እንዳቁኝ ማደረግ አለበት ማለት ነው። ለዛም ነው ቪዲዮ የሰራሁት ማለት ነው። እና እንሻላህ ቪዲዮም በመስራቴ ወንድም ያሰን አትስሬ ብለህ ነበረ በተደጋጋሚ ችግሩን ፈተዋለሁ ብለህም ስላሰብክ ብዙ ትግል እያደረግክም ነበረ ማለት ነው። ያው እኔ ደግሞ አንድ ሰው ታግሸው ታግሸው ያ ሰው እየለመን ነው ስለመሰለውም ነው ቢዲዮ የሰራሁት እና አላህ ለሱም ሂዳ ይስጠው፣ ከጥፋቱ ይመለስ። አሁንም ጓደኛ የሆናቸው ሰዎች መከሩት ማለት ነው፣ ከዚህ ጥፋቱ ይመለስ ከዚህ መጥፎ ስራው ይመለስ ማለት ነው። እና ከልብ ከልብ አመሰግናለሁ ወንድም ያሰን ኮኪ ብዛኩም አላህ የርጀዛ ሪከርደራ። በጣም ነው የምወዳችሁ በጣም ነው የማከብራችሁ። ከፍ በሉልኝ። አላህ ትልቅ ደረጃ ያድርሳችሁ። አላህ በሀቅ ላይ ጠኛ ያደርጋችሁ። የእውነተኝነትን ሚዛን በእናንተ አይቻለሁኝ ሳታዛቡ ችግሩ ይፈታ በማለት በተደጋጋሚ ሞክራችሁ ነበረ። ያ ቀጣ ቀጥ ነው። ከልብ ከልብ አመሰግናለሁ። አላህ ይጅዛችሁን ይክፈልልኝ ዘይን የኔ ውዶች፣ በጣም ነው የምወዳችሁ። ያ ሀይራት የወንድምና ወንድምና እህቶች ናችሁ። እንግዲህ በሀቅ ላይ አትውሸክሸኩ፣ ሀቅ ይውጣ። ቅረብ ያላችሁን እህቶች በጣም ነው የማመሰግነው። ብዙ ስማችሁን የማልጠቅስ። እማላውቃችሁም ጠቅሽም ያኔ ልጠቅስ ልፅቃታችሁን ግን እመዘረዘራችሁ እህቶች ያላችሁ ለሀቅ የቆማችሁ የአይን ሀቅ ነው። የዘይነብ ነው ወይስ የሌሎች እህቶች ነው? ማናየው ያሸው እስኪ የዋሸውን እኔ ቅረብ ብላችሁት ነበረ ማለት ነው። ብዙ እህቶች ማለት ነው ላይ ላይ በቴሌግራም እየገባችሁ ብላችሁ ነበረ ግን አያን በቃ እውነተኝነት ስለሌለው መሸሽን መርጧል ማለት ነው። ምሽሽ መጣ ላይ ስራ አንስቶ ለሄደ አንስቶ ከልብ ነው የማመሰግነው። በቃ እዚሁ ላይ አቆማለሁኝ። ከውትዜ ወንድም ያሰን ከልብ ከልብ ከልብ አመሰግናለሁ። ጀዛኩም አላህ ኸይር ጀዛ ጀዛኩም አላህ ኸይር ጀዛ። አላህ ጀዛችሁን ይክፈልልኝ።